ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው። ክብሩ ስፋ። ከእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ ቤተሰቦቼ? ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ከእኔ ጋር ቤተሰብ ሁኑ፣ ጎራ በሉ ውዶቼ። በጣም እንወዳችሁ። እንዴት ቆያችሁ? እንዴት ከረማችሁ? ጤናችሁ እንዴት ነበረ? ከብዙ መጥፋት በኋላ ዛሬ ላይፍ ላይ መጥቻለሁ ወይ? እስቲ ጎራ በሉ ይሰሙቼ ጉራ ያላችሁ እንኳን ደህና መጣችሁ። አመሰግናለሁ ለክንታሩት እንኳን ደህና መጣችሁ። ሰላም ናችሁ ወይ?